አሰላሙአሌኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከነጋ አልሐምዱሊላህ ረብል አለሚን። ቡና እንጠጣ ውዶችዬ። ዛሬ ትንሽ ምርቃት ነበረችን፣ የቁርአን ምርቃትና ያው ለልጆቹ ሞራል ይሆናል ተብሎ ኬክ ምናምን ነገር ገዛዝተን ነበረና እሱን ነገር የማሳያችሁ ይሆናል። ስለ ኬኩም በዛው የምነግራችሁ ይሆናል ማለት ነው እና ወዶች ያው ዝግጅቱን ተቀላቀሉላቸዋለሁ። እዚህ ጋ እንደምታዩት ያው ኬኩ ተገዝቷል ይሄንን ይመስላል። ዋጋው እንግዲህ የኬኩ ዋጋ አንድ ሺ ብር ነው። እና መርሳ ነው ያው መርሳ ነው አዝን ያመጣ ነው። እና እዚህ ጋ ደግሞ ዳቦ አለ፣ ቡና ተዘጋጅተዋል። ልጆች አንዳንድ ነገር የሚፈልጉትን አዘጋጅተዋል እላቸዋለሁ። እና በጣም ደስ ይላል። ኬኩን እያሳያችኋለሁ እኛውን እንዴት ሆኖ እንደመጣ ማለት ነው፣ ከመርሳ ጀምሮ ሲመጣ እዩማ! እዩማ! ሙቀቱ ማለት ነው። አሁን ላይ ያው ታውቃላችሁ፣ ሰኔ ነው በጣም እሳት ነው። ድርቅ ስለሆነ እስካሁን ድረስ ምንም አይነት ዝናብ የለም እና በጣም ሙቀት ነው፣ አይደለም ኬኩን። ወላይ እኛን ሰዎችን ራሱ ቅልጥ እያደረገን ነው እና በቃዩ ከመርሳ ጀምሮ ውርጌሳ እስከሚደርስ ድረስ እንዴት እንደሆነ ማለት ነው። ስሙ የተጻፈው ስም ሁላ ጠፍቷል። ግማሹ ነው ያለው። ኢክራም የሚለው ብቻ ነው ያለው። ኢክራም ሰይድ መብሩክ ምናምን ተብሎ ተጽፎበት ነበረ። ስብሃንላ። ያለው ኢክራም የሚለው ብቻ ነው እንደምታዩት። ና ሙቀቱ ምን ልበላችሁ? በጣም ነው የሚያቀልጠው። ስትበሉት ራሱ ውስጡ ቅዝቃዜ ያለው ማለት ውስጡ ነው እንጂ ከላይ እንዳለ ቅልጥ ብሏል ማለት ነው። ልባችሁን አብሮ ነው የሚያቀልጣቸው። እዚህ ጋር ደቡን እየቆረስን ነው ያው። ከደሴ ቢሆን ግን አስባችሁታል፣ ኬክ የሚባለው ስሙ ራሱ የሚገኝ አይመስለኝም። ኬኩ ራሱ የሚገኝ አይመስለኝም። ይቀልጣል በጣም ከመርሳ እዚህ እስከሚደርስ ድረስ እንደዚህ የቀለጠ ብቻ አልሐምዱሊላህ፣ ያው ደርሷል። እንግዲህ ሰኔ ላይ ታውቃላችሁ፣ ሁሉም ያስመርቃል ልጆቹን። የትምህርት ቤት ምርቃን አለ እዚህ ጋር፣ እዚህ ጋር የቁርአን ቤት ምርቃን አለ። ብቻ በሁሉም ሰሞኑን ያው ምርቃን በምርቃን ልንሆን ነው። ለልጆቹ በጣም ሞራል ይሆናችኋል። በነገራችን ላይ በቃ ይበረታታሉ ተብሎ ከዛ አንጻር ነው እንደዚህ እያደረግን ያለ ነው። ውዶችዬ እናንተም ልጆቻችሁን እንግዲህ ማስመረቅ የምትፈልጉ ካላችሁ አሁን ሰኔ ነው። የትምህርት ቤትም የምንም በቃ የሚያስፈልጋችሁ ነገሮች ለቤተሰብ ልካችሁ ብታስመርቋቸው ለልጆቹ ሞራል ይሆናቸዋል እና ውዶችዬ፣ ይህንን ይመስላል። ትምህርት ቤትም እሁድ፣ ከነገ ወዲያ እሁድ ያው ምርቃና አላቸው ኬጅ ስሪ ጨርሰዋል። እንሻላ የምለቅላቸው ይሆናል እሱንም እናስመርቃለን እንደዚሁ እና ያው ዳቦ እንቆራርሳለን። እንደምታዩት ወላሂ የሚገርማችሁ ነገር ኬክ ኬኮቹን ፎቶ እዚህ ጋር አስገባላችኋል ዋጋቸውን ማለት ነው። ውዱች እንግዲህ እንደምታዩት ነው። የዚች ዋጋ ስድስት መቶ ብር ነው ማለት ነው። ይሄኛው ደግሞ ሰባት መቶ ብር። ይችኛይቱ ደግሞ አንድ ሺ ብር ነው ዋጋዋ። ያው መጥለብ ከፈለጋችሁም ቁጥሯ አለ። እዚህ ጋር ደግሞ አንድ ሺ አምስት መቶ ብር ነው ይህንን ይመስላል እንግዲህ ያው ሲመጣ ብቻ ነው ችግሩ፣ በነገራችን ላይ እንጂ ዋጋቸው ይህንን ይመስላል። ሊንኳን ቸኮሌት ምናምን ቢኖርበት አሪፍ ነው ብዬ ነበረ። ያው ካካውኝ ሀገር ላይ ውድ ነው እና ከምንም በላይ ከቻላችሁ ስትመጡ ወደ ከተማ የምትገቡ ከሆነ ኦብን ካላችሁ በራሳችሁ ስለምትሰሩ ካካው ይዛችሁ እሹጉን ብታመጡ በጣም አሪፍ ነው። ሀገራችን ላይ በጣም ውድ ነው። እና ሌላው ነገር ደግሞ ልጆቹ የሚያቀርቡት ነገር አለ። እስኪ አብረን እናዳምጣቸው። ሰላ የእኔ ወዶች ያለህ የጨመረላችሁ መብሮክ ባሏቸው። ያለህን ዘጠና ዘጠኝ ስሞች እንግዲህ ሀፍዘው እያሉ ነበር። በነገራችን ላይ ግን ያው ፈርተዋል። ፍራት አለ እንጂ ማሻላ ጎበዞች ናቸው። እና ሁላችንም ልጆቻችን ላይ እናተኩር። በተለይ እየቀሩ ነው ወይ ቁርአን በተጁድ ነው ወይ የሚቀሩት እንዴት ነው ብላችሁ ቤተሰብን ለማጣራት ሞክሩ። ከዛ የሚያስፈልጋቸው ነገር አንዳንድ ነገር ካለ እንደዚሁ ማድረግ አለባችሁ። መመረቅም፣ በዳቦም በኬክም መመረቅም የሚፈልጉ ከሆነ እያስመረቃችኋቸው ሞራል እየሰጣችኋቸው ልጆቻችሁን በተለይ ከምንም በላይ ወላሂ ከትምህርቱም ከምኑም ከምኑም የበለጠ ዲናቸውን እንዲያውቁ። አሁን ላይ በጣም እየተሻሻለ ነው ሀገራችን ላይ። በቃ በአረበኛ ነው ሁሉን ነገር የሚማሩት፣ ቁርአን የሚቀሩትን በተጅዊድ ነው። በጣም አሪፍ ሁኔታ ላይ ነው ያሉት። የሚያቀሩት ውስታዞች በጣም አሪፍ አሪፍ ውስታዞች ናቸው። እና ያ በእንደዚህ አይነት ሁኔታ ለልጆቻችሁ ሞራል መስጠት አለባችሁ ማለት እወዳለሁ በዚሁ አጋጣሚ እየደወላችሁ መጠየቅ አለባችሁ። ማን ላይ ደርሳችኋል? እየቀራችሁ ነው ወይ? እንዴት ነው? እስኪ ቅሩልን እስከ ማለት ድረስ ሀታ አሁን ላይ በነገራችን ላይ በቀጥታ መስመር ብቻ ሳይሆን በኢሞ ምናምን ቤተሰብ ሁሉም ይደዋወላል እና ስትደዋወሉ በኢሞ ስለሆነ እስኪ ቁርአን ቅሩልኝ፣ የት ደርሳችኋል? እንዲያሰሟችሁ ድረስ ማድረግ አለባችሁ እና እንደዛ እያደረጋችሁ እዚህ ከደረሳችሁ ይህን እናደርግላችኋል፣ እዚህ ከደረሳችሁ ይህን እናደርግላችኋል ማለት አለባችሁ። በነገራችን ላይ የነዚህ የአክስቴ ልጆች እናታቸው በሁለት ጁዝ ላይ ነው እንደዚህ ያስመረቀቻቸው። ግን ሁለት ጁዝ ስትደርሱ ኬክ እገዛላችኋለሁኝ እዛ ድረስ በደንብ በተጅድ አረፍ አድርጋችሁ አርጋችሁ ከቀራችሁ ብላ ቃል ገብታላችሁ ስለነበረ ለዛ ነው አሁን ሁለት ጁዝ አድርገው የተመረቁት ማለት ነው። እና ማሻአላህ ማሻአላ ብያለሁኝ። በጣም አሪፍ አቀራር ነው የሚቀሩት። እንደዚህ እያደረጋችሁ እናንተም ልጆቻችሁን አበረታቱ። ቢያንስ እንደዚህ እናደርግላችኋል እና በቃ አንድ ሺ ብር ማለት አሁን ላይ በጣም ቀላል ናት፣ ከምን ዛሬው አንጻር ስታዩት ማለት ነው። እና እንደዚህ እናደርግላችኋል እያላችሁ እያበረታታችሁ ልጆቻችሁ ቁርአንን በደንብ እንዲቀሩ ማድረግ አለባችሁ እላችኋለሁ። ውዶችዬ የዛሬው ቪዲዮ ይሄን የሚመስል ነበር ኤክሩዬ መብሩክ ብያለሁኝ እኛ ኔማር አላህ ይጨምርላት አላህ ደግሞ ከዚህም በላይ አሪፍ አድርጋ ቀርታ ቁርአንን የምታስመርቅ ጨርሳ ማለት ነው ሀፊዝም እምትሆን አላህ ያድርጋት ዱአ አድርጉላት እናንተንም አላህ ልጆቻችሁን ቁርአን ቀርተው ሀፊዝም ይሆኑ አላህ ያድርጋችሁላችሁ ቪዲዮን ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዙት ያደርገው አገራችንንም ሰላም ያደርግልን። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ